ወር በገባ በሀያ ሁለተኛው በገዳም ለሚኖሩ እንደ ኮከብ የሚያበራላቸው የአባ እንጦንስ ወርሃዊ መታሰቢያ ነው። በስማብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አባ እንጦንስ ሀገሩ ግብፅ አቅማን ትባላለች። ከአባ ጳውሊ በነበረበት ዘመን የነበረ ከአባ ጳውሊ ጥቂት ዘግይቶ ይህንን ዓለም በመናቅ ከሰው ዘመድ ከአዝማድ ተለይቶ ወደ ዱር ወደ ግብፅ በረሃ ሄዶ የምንኩስናን ሕይወት የጀመረ በመላ የክርስትናን ዓለም የተደነቀ አባት ነው። እንጦንስ በሌላ ስሙ እንጦኒ እንጦንስ ተብሎ ይጠራል። በተወለደ በሰባት ዓመቱ የቤተ ክርስቲያንን ትምህርት ተማረ። በወጣትነቱ ማለትም በ18 ዓመት ዕድሜው ወላጆቹ አንዲት ብላቴናን እህትና ብዙ ሀብት ንብረት ትተው ሞቱ። ከዕለታት በአንድ ቀን ወደ ቤተ ክርስቲያን ሄዶ ሲያስቀድስ፣ ፍጹም ልትሆን ብትወድስ ሂድና ያለህን ሁሉ ሽጠህ ለድሆች ስጥ፣ ዋጋውንም በሰማይ ታገኛለህ፣ መጥተህ ተከተለኝ ሲል ሰማ። ወዲያውኑ እህቱን ወደ ሴቶች ገዳም አስገባት። ያለውን ንብረት ሁሉ ለድሆች ሰጠ። እሱም ከመንደር ወጣ ብሎ በመቀመጥ በጾምና በጸሎት ተወስኖ ሲጋደል ሰይጣን የሴት መልክ በማስመሰል በህልሞ አብራው እንደምትተኛ እያደረ ያሳየው ነበር። በዚህም የተነሳ ልምላሜ እጸ ከሌለበት ገዳም አትፊ ከሚባል በረሃ ገብቶ ተጋድሎውን ቀጠለ። ሰይጣን እንደ አንበሳ ባሉ ታላላቅ አውሬዎች አምሳል እየመጡ ሲፈትኑት ኖረዋል። ጌታም ስልጣን ሰጥቶት ከሰይጣናት ፈተና አረፈ። ምግቡንም በዓመት ሁለት ጊዜ አብስሎ በፀሐይ ያደርቀዋል። ወደ በዓቱ ማንም አያስገባም ነበር። በዚህ ሁኔታ ሃያ ዓመትም ተቀመጠ። ከዚያም በኋላ በክርስቲያኖች ስደት በደረሰ ጊዜ በደመና እየተዘዋወረ አስተምሯል። ስለ ኢየሱስ ክርስቶስ መስክሯል። ነገር ግን በጌታ ፈቃድ የስደትን ዘመን አለፈና ወደ በዓቱ ተመለሰ። አባ እንጦንስ ሲተኛ የነበረው ደረቅ ምድር ላይ ነበርና አንዳንድ ጊዜ ሳር ጎዝጉዞ የተኛ ነበር። ብዙ ጊዜ መላ ሌሊትን በጸሎት ስለሚያሳልፍ የሚተኛበት ሰዓት እጅግ ጥቂት ነው። እግሩንም ሆነ ሰውነቱን ፈጽሞ አይታጠብም። ይህም የምነና ስርዓት መሆኑን ያምናል። ቅዱስ አባ እንጦንስ ከሁለት ጊዜ በስተቀር ከበዓቱ ወጥቶ ሕዝብን ወደ ተሰበሰበበት ከተማ ሄዶ አያውቅም። በሕይወቱ መጨረሻ ላይ እንጦንስ ሊጎበኙ የሚመጡ ሁሉ መቀበል አቆመ። በጣም ስለሸመገለ ሁለት ወጣት መናንያን ብቻ በአቅራቢያው እንዲመጡ ፈቀደላቸው። የመሞቻ ጊዜው መቃረቡን በተረዳ ጊዜ ግብፃውያንን ልማዳ አስከሬኑን ሰውነት እንዳይፈርስ የሚያደርግ መድኃኒት እንዲያደርጉበት አጥብቆ አስጠነቀቃቸው። በመሬት ውስጥ እንዲቀብሩትም የቀብሮኖም ስነ ስርዓት በሚስጥር እንዲያደርጉ አዘዛቸው። በዚህም ቅዱስን ጦንስ በ105 ዓመቱ በጥር 22 በ356 ዓመተ ምህረት በሰላም አረፉ። ቅዱስ አባንጦንስ በ105 ዕድሜያቸው ሲሞቱ ከጥርሶቹ አንድ እንኳን አልወለቀም። አባንጦንስ የተቀበረበት ቦታ ለብዙ ጊዜ አልተዋወቀም ነበር። በ561 ዓ ም ላይ ግን አጽሙ በተአምር ተገኝቶ ወደ እስክንደሪያ ተወስዶ በኋላ ግን ወደ ቁስጥንጥንያ ከተወሰደ በኋላ ባልታወቀ አኳኋን ወደ ደቡብ ፈረንሳይ ቬኒ በሚባል ስፍራ እንደተቀመጠ ይነገራል። በዚያም ሳለ በ11ኛው ምዕት ዓመት ላይ ከባድ ተላላፊ በሽታ በመጣ ጊዜ የጻድቁ አጽሙ ብዙ ታምራትን እንደሰራ ይነገራል። ከአባ አንጦንስ የሕይወት ትምህርት መካከል አንዱ አባ ፓምቦ የተባለ አባት አባ አንጦንስን ምን ባደርግ መልካም ነው ብሎ ጠየቃቸው። በሰራሃዊ የጽድቅ ስራ አትተማመን፣ ስላለፈውም አትጨነቅ፣ አንደበትህንና ሆድህን ተቆጣጠር አለው። ወሰባት ለእግዚአብሔር ወደ ወላድ ስድንግሎ ለመስቀሉ ክቡር